ሰላም አለይኩም ወራህመቱላሂ ወበረካቱ። ዱች እንዴት አደራችሁ? የጠናነኛ አልሐምዱሊላ። ሰላም እንደምታዩት ከእንቅልፌ ብድግ ስል ብልድጉ እየተጸዳ ገመዶቹ ተንጠልጥለዋል። እንደምታዩቸው እዚህ ጋር ወደ ላይ ሄደዋል። ከላይ ወደ ታች ነው የሚመጡት። ያንን ጨርሰዋል ማለት ነው። እዛ ጋ ያለው ጨርሰው በእኛ ሳይድ ያለው እየተጸዳ ነው። በቃ ከእንቅልፌ ስነሳ ቤቱፋ ብሏል። ውጩ ማለት ነው። በመስኮት ሳየው በጣም ነው የሚያምረው። ማሻ አላህ አየሩ እንደዚህ ተቀይሮ በቃ ሁሉም ነገር ብቻ ምን እንደምላችሁ ክረምት ገባው ማለት ነው እዚህ ሀገር እና፣ በጣም ነው የሚያምረው። አልሀምዱሊላህ ረቢል ዓለሚን ወላሂ፣ ያን ሁሉም ሙቀት እና እሳት ወስዶ እንደዚህ የአየሩን ቆንጆ አደረገ። ወላሂ አልሀምዱሊላህ፣ ምን ይሳነዋል ጌታዬ እና የዱባይን አየር የቀየረ ጌታ እኛንም ህይወት አላህ ይቀይርልን በእውነት። ኩን ፈየኩን ነው በቃ ምንም ነገር አይሳነው። እውነት ዱባይ እኮ ጀሃነም ነበር። በቃ እስከ ዛሬ እንደዚህ ስትወጡ አየር ምናምን አይታያችሁም ነበር። ይሄ እንትን ነው ጭስ ነው የሙቀቱ በቃ እንፋሎት ምናምን ነበር የሚታየው ። እንደዚህ ካሜራ መቅረጽ ራሱ አትችሉም ነበርና፣ እንደዚህ በቃ አሁን ልብስ ምናምን ተሰጥቷል። እዚህ ጋር እኔ በለኮና ነው ያለሁት፣ ግን አሁን ይሄንን በለኮና ምናምን ፋርጌ፣ ከዛ ቡና እየጠጣው ምናምን ቀረጽ አለው ማለት ነው። በጣም ነው የሚያምረው። ያ ሰላም። እኔ በጣም ተመችቶኛል። እኔ በጣም ቅዝቃዜ እወዳለሁ በነገራችን ላይ። ማለት እንደዚያ አየሩ ስትስል ደስ ይላል። በቃ እንደ ስታይት ራሱ አይምሯቸው ሰላም ይሆናል። እና በሙቀት ሰዓት ስትወጡ ጭሱ፣ የሙቀቱ ጭስ ልክ ዳመና እኛ ሀገር ማለት ነው ዝናብ ሊጥል እንዴት ነው ዳመና ሲዳምን፣ የዚህ ሀገር ም ጸሐይ እንደዛ ነው የሚሆኑ ጸሐዩ በጣም ሲጠና ልክ እንደ ዳመና ጉም ይሆንና ከዛ ላበት ይሆናል ማለት ነው በቃ ልብስ ስታሰጡ ቶላ አይደርቅም ይሄ ይሄ ይሄ ራሱ እንትኑ ላበት በላበት ይሆናል ና ሁላና ሱብሃንአላህ አልহামዱሊላህ በጣም ደስ ይላል እና እንግዲህ አሁን አየር እየተቀየረ ከሆነ ማን ጆ አድርጉላችኋለሁ እና በተደረፈው ወዶች የሰብስክራይብ አድርጉ ስወዳችሁ ወዳችኋለሁ እንግዲህ በጣም ነው ወዳችሁ እንደሞ ወዳችሁ ደሞ ታቃላችሁ ቪዲዮዎችን እዩልኝ ወዳችኋለሁ ባይ አሰላሙ አለይኩም፣ ቤተሰብ ደህና አደራችሁ፣ እንዴት ናችሁ? ያ ሰላም። የዛሬው ውበት ደግሞ የዛሬው አየር ይለያል ስላችሁ እና ከእንቅልፌ ስነሳ እንደዚህ ቢልዲንጉን አጸዳርተውት በቃ ፏ ብሏል። የቢልዲንጉ ርዝመት በጣም ከባድ ነው። እንደምታዩት ያንኛው ሳይድ አልቆ እዚህኛው ሳይድ ነው እያጸዱ ያሉት እና ገመድ ላይ ተንጠልጥለው ያሉ ወንድሞቼ አላህ ያግዛቸው። እንግዲህ ምን ይባላል የእንጀራ ጉዳይ ነው እና እኔ ስለምን ይቅርብኛል ግና እዚህ ጋር ደግሞ መጣውና እኔም በለኮናይ ልብስ ምናምን ነበረ። ብድግ አረኩና ጽድት ጽድት ቷ ፏ አረኮት ማለት ነው። ከዚያ ሁን ቁጭልና ቡናዬን አፍድጄ እጠጣለኝ። ቡና ቁርስ ይዞ የሚመጣ ካለ ከኔ ጋ ሚጠጣ ካለ ሴቶቼ ቡና ቁርስ ይዛችሁ ነው። ቆሎ ሽንብራ ምናምን ነገር እንደዛ እንደ ሀገራችሁ ማለት ነው እና ስላችሁ ከዛ ዞር ዞር እያልኩኝ ግን የሆነ ትናይቼ ነበረ።